ሺዓውን እንዳንደግፍ ሺአው የሙስሊሙ ማህበረሰብን የሚጎዳና የሚበድል ነው አይሁዶችን እንዳንደግፍ ደግሞ አይሁዶች በሙስሊሙ ላይ የሚያደርጉት ጅምና ተኮር የሆነ ጭፍጨፋና ጀኖሳይድ ስላለ እነሱን መደገፍ አንችልም ስለዚህም ያ እንደ ሙስሊም ከማን ጎን መቆም አለብን የሚለውን ሀሳብ በዛሬ ቪዲዮ ሰፋ ባለመልኩ ለመመልከት እንወዳለን በዛሬ ቪዲዮ መጨረሻ ላይ አንድ የሚጠቅም ሙስሊማዊ የሆነ ሀሳብ ስለማካፍላችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰሞኑን በተነሳው የሁለት ሀገሮች ጦርነት ማለትም የኢራንና የእስራኤል ከፍተኛ የሆነው ሙስሊም የሚያነሳው አንድ ጥያቄ አለ። ያ ጥያቄ ምንድን ነው? እኛ ማንን ነው መደገፍ ያለብን? ሺዓዎችን ነው ወይስ አይሁዶችን የሚል አንድ ጥያቄ ሲነሳሰባለሁኝ ይሄ እግር ኳስ ወይ ደሞ የአንድ ቡድን ጨዋታ አይደለም። ይሄ ጦርነት የብዙ ሰዎችን ህይወት የሚቀጥፍ ሰዎችን እንደ ቅጠል የሚያረግፍና ሀብት ንብረትን የሚያወድም ነው። ከዚህም አልፎ ደሞ ምንም ማያውቁ ሕፃናትና ሽማግሌዎችን፣ ሴቶችን ወደ እልቂት የሚጋብዝ ጦርነት ስለሆነ ይሄን እንደግፋለሁ፣ ይሄን እንደግፋለሁ ከማለት ተቆጥበን እኛ እንደ ሙስሊም ይሄን ጦርነት ማውገዝ ይገባናል ብዬ አስባለሁ። ነገር ግን በዚህ ጦርነት ላይ ጦርነቱን የጀመሩት እስራኤሎች ናቸው። ነቢና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሐሳብ ያስቀምጡልናል። ሙስሊም ሁሌም ከተበዳይ ጎን መሆን አለበት። ትንሽ ወደ ኋላ ልመልሳችሁና የጋዛን ጦርነት እንመልከት። ጋዛ ላይ እየተፈጸመ ያለው አሰቃቂ የሆነ ድርጊትና የሕፃናት ሞት እልቂት እኛ እንደ ሙስሊም ቆም ብለን ማሰብና እኛ ለነዚህ ሙስሊም ወንድሞቻችን እንደ ሰው፣ እንደ ሁማኒቲ ምን ማድረግ እንዳለብን ማሰብ መቻል አለበት። እማው ወደ አንድ መጥቶ ይህን ነገር መከላከል ባለው ነገር ሁሉ መደገፍ መቻል አለበት። ከዛም አልፈን ደግሞ አይሁዶች ወይ ደግሞ እስራኤሎች በሶሪያ፣ የመን፣ ኢራቅ፣ ሱዳን እና ሊባኖስ ሌላም የተለያየ የሙስሊም ሀገራት ላይ የሚያደርጉት ዘግናኝ የሆነ ነገር በስነ ስርዓት ልናወግዘውና ልንቃወም ይገባል። ይሄ የሙስሊሙ ብቻ ሳይሆን ሰው ሆኖ እንደ ሰው የሚያስተና ጭንቅላት ያለው ሰው በሙሉ ሊያወግዘውና ሊጸየፈው የሚገባ ጉዳይ ነው። በሰሞኑ ጦርነት ላይ አንድ ሁለት ሶስት ነጥቦችን ላስቀምጥላችሁ። የመጨረሻው ነጥብ በጣም ስለሚጠቅማችሁ እስከ መጨረሻው ድረስ ተከታተሉት። አንደኛው ነጥብ ምንድነው? እስራኤሎች ይህንን ጦርነት በሌሊቱ ጦርነት በመክፈት ኢራኖች ላይ ትልቅ የሆነ ዘግናኝ የሆነ ጭፍጨፋ አድርጓል። ይህን ስንመለከት ግን ምንድነው የምናየው? እስራኤሎች ይህንን ጦርነት ለምንድነው የጀመሩ ስንል አንደኛና የመጀመሪያው ጥያቄ እንደሚታወቀው ኢራኖች የተለያዩ ሀገራትን ወይ ደግሞ ሊባኖስ ሄዝቡላ፣ የመን እና ደግሞ የሐማሱ ጋዛን በመደገፍ ጠንካራ የሆነ ቀጠናዊ ሰራዊት እየገነቡ ስለሆነ ያንን ለማውደምና እንደፈለጉ እስራኤሎች ሙስሊሞችን ለመጨፍጨፍ እንዲያመቻቸው ስለዚህ በዚህ ጦርነት ላይ ኢራኖች ጥቃት ደረሰባቸው እንጂ አላጠቁም። ሁለተኛው ነጥብ ደግሞ ምንድን ነው፣ በዚህ ጦርነት ላይ ኢራኖች ምንም እንኳን እኛን ሙስሊሞችን የሚያጠቁ ሙስሊሙን የሚበድሉና ከተለያየ ዘመናት አንጻር ደግሞ የራሳቸውን የሺዓ የሆነ እምነት ለማስፋፋትና የሱኒ ማህበረሰቡን ለማራቅ ብዙ ጥረት እያደረጉና ሀገራቸውን ነው ደግሞ የድሮ ስልጣኔ የሆነው ፐርሺያን ለማስፋፋት እየሰሩ ቢሆንም ነገር ግን እኛ እንደ ሙስሊም ተወደደም ተጠላም የጋዛ ሙስሊሞችን የሚያስደስት ነገር በሙሉ ሊያስደስተን ይገባል እኛ እንደ ሙስሊም የጋዛ የሊባኖስ የኢራቅ የሶሪያና የየመን ሙስሊም ወንድሞቻችንን ልብ የሚያስደስትና እነሱን ከሐዘን የሚያርቅ ነገር በሙሉ ሊያስደስተን ይገባል ብዬ አስባለሁኝ ስለዚህ ምንም ነገር ይሁን ጋዛውያንን አሁን ላይ ላሉት ትንሽ እንኳን ቢሆን ሰላም የሚሰጣቸው ከሆነ ጋዛውያን ደግሞ የሚያጠናክራቸው ከሆነ እና ጋዛውያን ይህንን ነገር የሚወዱት ከሆነ እኛ ምን እንወደዋለን። ስለዚህ ተወደደም ተጠላም፣ እኔ በበኩሌ ከኢራን ጎን ቁመን ኢራን የምታደርገውን ነገር ሳፖርት እያደረግን ለሙስሊም ወንድሞቻችን ደግሞ ዱዓ እያደረግን እነሱን ከጥፋት ለማዳን እነሱን ደግሞ በዱዓችን አግዘን ሰላም የሆነ ህይወት እንዲኖሩ ማድረግ አለብን ብዬ አስባለሁኝ። ሶስተኛው እና የመጨረሻው ሐሳቢና ምክር ምን እንደሆነ ልንገራችሁ። እኛ እንደ ሙስሊም ይህ ሁላ በደል እየደረሰብን ያለው ከራሳችን ድክመት አንጻር፣ ጠንካራ የሆነ ኡማ የለም። ዲኑና ዲናችንን ዘንግጠናል። ከዒባዳ ወጥተናል። ከኸይር ስራዎች ወጥተን አላህ Subhanahu Wa Ta'ala እና ነቢዩና ሙሐመድ – መሐመድ ሰለላሁ ዐለይሂ ወሰለም ከከለከሉት ሐራም ነገር ላይ መግደኘትን አብዝተናል። ይህንን ነገር ደግሞ እኛ እንደ ሙስሊም ቆም ብለን አስበን ማስተካከልና ቀጥተኛ ወደ ሆነ ወደ አላህ መንገድ ተመልሰን ሶላታችንን፣ ዚክራችንና ዕባዳችንን በማድረግ ለሙስሊም ወንድሞቻችን እየተበደሉና እየተገፉ ላሉ ሁሉም ዓለም ላይ ያሉ ሙስሊም ወንድሞቻችንን በዱዓ ማገዝና እነሱን ማበረታታት አለብን። ስለዚህ ከዚህ አንፃር እኛ እንደ ሙስሊም ማንንም ጦርነት አንደግፍም፣ የማንንም ጦርነት አናበረታታም ነገር ግን ድንበር አልፎ መጥቶና ሙስሊም ወንድሞቻችን እና እኛን ወደ ስቃይ የሚከት ነገር ከሆነ ግን እንደውማ እንደ አንድ ቁመን መመከት አለብን ብዬ አስባለሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።